አሚኮ አዲስ አበባ ስቱዲዮ በአዲስ ምዕራፍ በአዲስ እይታ በአዲስ ስቱዲዮ አዳዲስ ነገሮችን ይዞ ወደ እናንተ መጥቷል። በፕሮግራምና ዜናዎቹ ላይም ማሻሻያዎች አድርገዋል። ስለን የተወደዳችሁ ተመልካቾች ይህ አማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ነው። አሚኮ አዲስ አበባ በዜናዎቹ ክልላዊ፣ ሀገራዊ አህጉራዊና ዓለም አቀፍ ጉዳዮችን ከአህጉሪቱ መዲና አዲስ አበባ ሆኖ ወደ እናንተ ወደ ተመልካቾቹ ይደርሳል። በአብሮነት ፕሮግራማችን ደግሞ የኢትዮጵያን ሕዝብ ትስስርና እኛነትን የሚያጎለብቱ ጉዳዮች ይዳሰሱበታል። በአንኳር ጉዳይ ፕሮግራማችን አነጋጋሪ ሆኑና ምላሽ የሚሹ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ይዳሰሱበታል። የከተሞቻችን ፕሮግራም ደግሞ የሀገሪቱን ከተሞች ዝመና አስተዳደር፣ ይቃኛል። ቴኪን፣ በአሚኮ የቴክኖሎጂና የፈጠራ ጉዳዮች ይዳሰሱበታል። አብራችሁን ስላላችሁ እናመሰግናለን። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።